ድርጊት እያደረግክ እንደሆነ እየታወቀ አይደለም ናሂ ነገሮችን ለማስተካከር ሞክር በውዬ በኩል የመጣው ያ ሰውዬ ደግሞ ዘመዷ ሊሆን ይችላል ጓደኛዋ ሊሆን ይችላል ደግሞም ተናግሯል አንድ ሰፈር ነው አንድ ላይ ነው ያደግነው ብሏል አይደለ ሰው አምጥታ አስደበደበችኝ ትላለህ እንደዛ ማለት የለብህም እኮ ናሂ ተነግሮሃል አይደለ አስደበደብሽኝ እንዴት ትላለሱ እናንተ ማይባል ነገር እኮ ነው እያልክ ያለው ናይ፣ ብቻ ከርክበት። አስቀያሚ ነገር ውስጥ ካለህበት ራስን አውጥተ ውብዬ እግሯ ለወድቀ ይቅርታ ጠይቃት ከቻልክ፣ እባክ ናይ። በጣም ብዙ ሰዎች በእናንተ ይቀናሉ። በስጋ ወደሙኑ የተጋባችሁት ጋብቻ የፈጸማችሁት ይሄ ደግሞ ሴራ እንደሆነ ስለማውቅ ነው ይሄን ነገር መናገር። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ በያላችሁበት? እንግዲህ ሰላም ናችሁ? በዚህ ዛሬ እንግዲህ የመጣሁላችሁ ያው ብቅ ብቅ እያልኩኝ ነው። ዛሬ እንግዲህ ብቅ ለማለት የሞከርኩኝ ነው። ትንሽ ተጠፋፍተናል አይደል? ትንሽ ስሜት አገኘሁ ለዛ ነው ይቅርታ ያው የተጠፋፋ ነው እንግዲህ ያው ትንሽ አማኝ ነበረ፣ ሕክምና ላይ ነበር፣ ጸበል ነበርኩኝና አሁን እንግዲህ ተሽሎኛል። እናንተ ብቅ ብያለሁ። ጉዳይ ደግሞ ያው ዛሬ ፕራንክ የሆነ ነገር ለማድረግ አይደለም ካሜራ ሚዝልኝም ሰው የለመረ ነገር ላስቀምጭ ነው የምቀርጽላችሁ። ዛሬ የመጣሁላችሁ ስለ ናሂና ስለ ውብዬ በሁለቱ ትዳራቸው መሀል ውስጥ እየተፈጠረ ያለ በጣም አስጠሊታ ድርጊት አለና ያን ነገር ደግሞ በጣም ስለምቃወም በጣም ስላስጠላኝ ጓደኞች ናቸው የልብ ጓደኛ ሆና ይና እንደዚህ አይነት ነገር ይፈጥራል ብዬ አላሰብኩም። ማለትም ኦሎሞስት ወደ መለያየት ደረጃ ላይ ናቸው ያሉት። ከቤት ተባረው አይነት ነገር ወጥተዋል አይነት ነገር ነው እና በስልክ ሁሉ ላወራቸው ሞክሬያለሁኝ ላስታርቃቸው በጣም ሞክሬያለሁኝ። እንግዲህ አልፎ ተርፎ አሁን ጭራሽ ስልኬን እያነሱ አይደለም። በጣም ጨንቆኛል አሳስቦኛል ጉዳዩ እና ያመመኝ ስለሆነ ወደ እናንተ አልመጣሁት። አሁን ግን ግዴታ ስለሆነብኝ ነው የመጣሁት። እና እነዚህ ኪራ እና ሱራ ይመስለኛል ስማቸው እንደዛ መንትዮቹ በጣም እያደረጉ ያሉት ነገር በጣም የሚያስጠላ ነገር ነው። ሴራውን ይዘው የመጡት እንሱ ናቸው ብዬ ነው ማሰበው፣ ምክንያቱም የተረሳ ሰው ጓደኛው ናቸው እንግዲህ እሱ ላይ ናሂ ላይ እንደዚህ አይነት ሴራ ይዘው ይመጣሉ የሚል ሀሳብ የለኝም ነበር። እርግጥን ያላቃቸውም አዲስ አበባ ነው ያሉት። ናሂም አዲስ አበባ ስላለ ነው አሁን ከአርባ ምንጭ ወደ አዲስ አበባ ገብቷል ና በጣም ስላስጠላኝ ለእናንተ ነገሮችን ወደ ሚዲያ ይዤላችሁ ለምጣ ብዬ ነው ያሰብኩት። ለዛነው ነው ይዤላችሁ የመጣሁት እና ናሂም ቢሆን ስልክ እያነሳልኝ አለ እና ወደ ሀሳቤ ስገባ ወደ ጉዳዩ ስገባ ናሂና ውብዬ ውስጥ እንደዛ አይነት ነገር ሴጣን ይዞ የሚመጣ ሰውን እንዴት ናሂስ ቢሆን ተቀበለ? እንዴት ውብዬስ አምና ተቀበለች? ብላችሁ ኮመንት ላይ እየጻፋችሁ ነበር እና አይቻለሁኝ። እኔም ደግሞ የተሰማኝን ነገር በጣም የተናደርኩበትን ነገር ለእናንተ ይዤላችሁ ልመጣ አስቤ ነው አሁን ይዤላችሁ የመጣሁትና በጣም ሴራ አሲረው ኪራ እና ሱራ የሚባሉ ሴቷያች ከአረብ ሀገር መጣች የተባለችው፣ ምናልባት ድሮ ጓደኛውን ልትሆን ትችላለች። ምናልባት አላውቅም። እሱ ግን አሁን ላይ በዚህ ደረጃ እሷ ሁለት ሰው ሆነ ነው ያለችው፣ አርግዛ ነው ያለችው። ሰው እንዴት የሰው ትዳር ለመበጥበጥ ቤት ድረስ ይመጣል? ናይስ እንዴት ይዞ ቤት ድረስ ይመጣል? ማን አላት ምናምን ነገር ብሎ ይዞት መጣ። በጣም በጣም በጣም የተሰማኝ ነገር ቢኖር ቤት ድረስ እሱ ይዞ መምጣት ነው ና ነኪላስ ተከትለው ይዞ ቤት ድረስ መጣ። ሌላ ተፈጥሮ ምናምን ነገር ከቤት ውጣ ተብሎ ልብሱ ሁሉ እስከ ምውርውር ደረጃ ደርሷል። በጣም ነው የሚያስጠላ ብላችኋል። በጣም ነው የሚያስጠላ። እኔ በበኩሌ በጣም ከፍቶኛል እና እነ ኪራ ኪራና ሱራ ምትባሉ ልጆች ያቺ ልጅ ማነች ስሟን አላቅ። ሁለተኛ በሚዲያ የመጣውት አርባ ምጮኝ ነው እንደዚህ ሚዲያ ላይ ለእናንተ የወጥች የማወራው ሁለተኛ ይህን ጉዳይ ኪራ ሱራ ያቺ ልጅ ሆናችሁ ነገሩን ካልገደላችሁ ካላስተካከላችሁ የእነሱን ህይወት ካልመለሳችሁ እርቅ ሰላም ካላወረዳችሁ እኛ ከአርባ ምንጭ እናንተ ጋር እንመጣለን ማለት ነው። ሱራ ከዛ ድረስ ተነስተን ወደዚህ እናንተ ጋር ከመጣ ሌላ ነገር ነው የሚፈጠረው፣ እና ነገሮችን በፍቅር ነው መጠይቅ ለማስተካከል ሞክር። ዛሬው ነው አስተካክል። ተስተካክሎ ነገ ባላገኘው ነገውኑ ከአዲስ አበባ ገብቼ ነው አንተን ማገኘ ማለት ነው። እኔ በበኩሌ ሌላ ጓደኞቹን የእሱን ጓደኞች ተዋቸው። ምናልባት እዛ መጥተውም ሊሆን ይችላሉ አዲስ አበባ አላውቅም፣ ግን እያደረግህ ያለው ነገር በጣም ያስጠላል። ደግሞ ይሄ የሄሉ ወደዛና ወደዚህ ማለት ጉዳይ ምንድን ነው? ለወንድምሽ ከምታዳይ ወንድምሽ ጥፋተኛ እንደሆነ አምነሽ ውብዬን ነበር ደግፈሽ ማውራት የነበረብሽ። እሷ የግድ የአንቺ እህት መሆን አለባት ዘመድ መሆን አለባት እንደዚህ እኳ አይደረግም። ይሄ ብዙ ኮመንቶችን ብዙ ሀሳቦችን ሰምቻለሁ። እነሱን ስላየ ሳይሆን እኔ እህቴ ስለሆንሽ ነው መናግርሽ። ስልኬን አላነሳም ብለሽ ከቻልሽ እነዚህ ባለትዳሮች ወንድምሽና ውብዬን ለማስታረቅ ሞክሪ እንጂ አንቺ እሱን ወግነሽ እሷን መናገር የለብሽም። አታሳዝንም? ብቻዋን ሁለት ሆና እኮ ነው ያለችው። ነብሰ ጥሩ እኮ ናት። ይህን ያህል ሶፋ ጨርቅ እስከ መወርወር ሶፋ እንትን እስከማለት ድረስ እንዴት ይደረሳል? የሆነ ነገር ብትሆንስ? ያን አታስቢ። ይሄ እነ ኪራን ታያቸው፣ እነሱ ያሰሩ ሴራ ስለሆነ ነው። ቢያንስ አንቺ ቀርበሽ ሁለቱን አስቀምጠሽ ለማውራት ብትሞክሪ ምን አለበት? እኔ ምንም ነገሮች እየገቡኝ አይደለም፣ ግን እነሱ ራ እነዚ መንትዮቹ ልጆች እያደረጉ እንደሆነ ገብቶኛል፣ እኔ በራሴ በኩል ማለት ነው። ስለዚህ ብትሺ ነገሮችን ለማስተካከል ሞክሪ። ስልኬን አንሽ ከቻልሽ በጣም ጨንቆኛል። ኪራ እመነኝ፣ አስቀይመሃለሁ። እመነኝ አንተ ያለህበት ቦታ እመጣለሁ። የአንተ ህይወት ስጋት ላይ እንዳለ እወ በዚህ አጋጣሚ ልንገርህ። ይህን ነገር ካላስተካከል ነገ ከአርባ ምንጭ እኛ እንመጣለን። ጠብቀን የናሂን ቤት ማናቅ መስሎሃል አይደል እንመጣለን። እንዴት እንደምናገኝ ደግሞ እኔ ያውቀዋለሁ በደንብ አድርጊ። ብቻ በጣም ከባድ ድርጊት እያደረግህ እንደሆነ እየታወቀ ካደለም ናሂ፣ ነገሮችን ለማስተካከል ሞክር። በውዬ በኩል የመጣው ያ ሰውዬ ደግሞ ዘመዷ ሊሆን ይችላል ጓደኛዋ ሊሆን ይችላል። ደግሞም ተናግሯል። አንድ ሰፈር ነው አንድ ላይ ነው ያደግ ነው ብሏል አይደል? ሰው አምጥታስ አስደበደበችኝ ትላለህ። እንደዛ ማለት የለብም እኮ ነው። ናይ ተነግሮሃል አይደለ አስደበደብሽኝ እንዴት ትላለህ እሷ አንተ ማይ ማይባል ነገር እኮ ነው እያልክ ያለኸው ናይ፣ ብቻ ከርከበት አስቀያሚ ነገር ውስጥ ካለህበት ራስን አውጥተህ ወብዬ እግሯ ላይ ወድቀህ ይቅርታ ጠይቃት። ከቻልክ እባክ ናይ። በጣም ብዙ ሰዎች በእናንተ ይቀናሉ። በስጋ ወደሙ የተጋባችሁት ጋብቻ የፈጸማችሁት ይሄ ደግሞ ሴራ እንደሆነ ስለማቅ ነው ይህን ነገር መንገር። ከቻልክ ነገሮችን አስተካክል፣ ወደ ራሳቸው ህይወት ተመለሱ። ሌላ ነገር ውስጥ የገባ ነው። የብቸኝነት ስሜት እንዲሰማ አልፈልግም። ሄሉ ማጠገብ አለች፣ ግን በጣም የሚብሰው የውብዬ ጉዳይ ነው። ማንም አጠገቧ የለም፣ ጎረቤት እንኳን አልለመደችም። ገና ናሂ ማይደረግ ነገር ነው ያደረግ። በቃ ልጅቷን ተዋት፣ ትቅርብ። ህይወትን የበጠበጠችን ያለችው ብዙ ሰው የሚቀናበትን ህይወት እየበጠበጠችን ያለችው። ናሂ፣ ነገሮችን አስተካከል እባክህን ከዚህ በላይ ልመና አልችልም። አይ የምትል ከሆነ እኔ ነገ መጥቼ የአንተን ጓደኞች ምን እንደማደርግ አታቅም። ጓደኞቼ ጋር አንድ ላይ ልንመጣ እንችላለን። ከዛ ሌላ ችግር ሳይፈጠር እነሱ ራ ሱራን ኪራ ብቻ፣ እነዚህ መንትዮቹ ልጆች ነገሮችን አስተካክላችሁ ብዙ ሰው የሚቀናበትን ህይወት የናሂና የውብየን ፍቅር መልሱ። በፍቅር ነው የምጠይቃችሁ። ከዚህ በኋላ እናንተን የምለምንበት ጉዳይ የለኝ። ታውቀኝ አለ የአርባ ምንጭ ልጆች ነን። ማንንም ሰው መንፈራ ሰዎች አለ ያለህበት ቤት ድረስ እንመጣለን። ይገባል ስለዚህ ይህን ነገር ካላስተካከልክ፣ ፍቅራቸውን ካልመለስክ እ የሚመጣብህ ነገር የከፋ ነው የሚሆነው። የሚመጣባችሁ ነገር የከፋ ነው የሚሆነው። አንቺ ሴት ስርዓትሽን ያዢ፣ ስርዓትሽን ያዢ የሰው ቤት የሰው ቤት ባለትዳር ቤት ውስጥ መተሽ ቤቴ ነው ብለሽ የምታወሪ ባለጌ ሴት ነሽ አንቺ እ ባለትዳር ቤት ውስጥ ል ያፈሩበት ቤት ውስጥ መተሽ የእኔ ቤት ነው አንቺ እራስሽ ውጪ ብለሽ ታወሪ አለሽ አንቺ። ይህ ብልግና እኮ ነው። አሳፋሪ ሴት ነሽ። ተልከሽ እንደመጣሽ ማሳያ ምልክት ነው ይሄ ቤቱ ድረስ መተሽ አንቺ። ውጪ ልኝ ቤት የምታ ደግሞ እንደዚህ ትላለች እንዴ! ምን አምለሽ ምታወሪ ሴት ነሽ አንቺ? የላኩሽ እነማን ናቸው? እነ ኪራ። ተይ የሚሉሽ እነማን ናቸው? እነ ኪራ፣ እነዚህ መንትዮቹ ልጆች። ስለዚህ ነገሮችን አንቺ ሴትዮ ማታቆሚ ከሆነ አንቺም ሆንሽ መንትዮቹ ልጆች ህይወታችሁ ስጋት ላይ እንዳለ ነግራችኋለሁ ለእናንተ ምክንያቱም ናሂና ውብዬ የእኔ ቤተሰቦች ናቸው። ሄሉ ሳይድ ያሽውን ነገር አቆሚ፣ ሳይድ አትያዥ። ከሁለቱም ወገን ነው መሆን ያለብሽ። ወንድሜ ነው ብለሽ ወግነሽ እጅሽን ለማንሳት እንትሞክሪ። ሴት ሆነሻል አንቺ። እንደዚህ ብዬ የምናገርሽ ስለመቀረብሽ እህቴ ስለሆነሽ ነው። ይህን ነገር ግን ታቆሚያለሽ። ካላቆምሽ ታላቆምሽ ግን ሌላ ነገር ውስጥ እኔም እንደምገባ አወቅ። ስለዚህ በጣም ብዙ ብዙ ሰዎች በናሂና በውብዬ በፍቅራቸው በህይወታቸው የሚቀኑ ሰዎች በጣም ብዙ ሰዎች አሉ። ከኔ ጭምር መንፈሳዊ ቅናት። ስለዚህ ይህን ነገሮችን አስተካኪ፣ አስታርቂያቸው። ጉዳዩን ገለሽ እ አንድ ቦታ ላይ በፍቅር እንዲኑሩ አድርጊ። እች ሴት ሲሆን ግን አስወግጅልኝ፣ ነው የምልሽ። ሄዱ ሌላ ምንም ነገር ማወራው ነገር የለም። ይሄ ነገር ዛሬ ማለቅ አለበት፣ ያለዚያ ነገር መጥቼ ኪራ ሰፈር ድረስ እመጣለሁ። እመነኝ፣ እመነኝ፣ አሸናሃለሁ። ሌላ ምንም ነገር አላወራ ብቻ በሰው ህይወት ውስጥ ገብተው እንደዚህ የሚበጠብጡ ሰዎች አሉ። ወደ ቤተሰቦቻችን በጣም የሚያስጠላ የሰው ህይወት ውስጥ አይገባም። የሰው ህይወት አይበጠበጥም። ምን አግብታችሁ የሰው ህይወት ውስጥ ገብታችሁ ትበጠብጣላችሁ እናንተ ምንትዮች እ ኬክ ገዝታችሁ መጣችሁ እ ናይስ ። እንዴት አምነህ ተቀበልካት ታውቃት ነበር ከዚህ በፊት እንደማለት ነው አይደል እ ታዲያ ምን ይፈጣል? ቤት ድረስ እንዴት ዛት ትመጣለህ? ማን አለ አትለኝ አለ። እንዲ መነጋገሪያ የሆናችሁ እኮ ነው። ሰው እንዲሰማላችሁ ትፈልጋላችሁ? ወይ ነገ ኪራመን ነው እመጣልሀለሁ። ነገ ሆኖ ነገ ሆኖ እመጣልሀለሁ።